እማ ንከፋሽ አልፈልግም፣ እነግርሻለሁ ከዚህ በፊት ማብለሽ ነበር የምጠሪ፣ ቅድስትዬ ነው። ከዚህ በኋላ ማብለሽ እንደምጠሪ ልንገርሽ እማዬ። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ካሁሉ ሰላም። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትሰርሱ፣ ከመጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ አብረን ዘና ያለን እንቆያለን። እንግዲህ በዛሬው ክፍል ሞገስ፣ እንግዲህ የሞገስ ጉዳይ በጣም ከባድ ነው ያለበት ሁኔታ ማለት ነው። ከመሸሽ ከመሮጥ ውጪ ምንም ውጤት እያመጣ አይደለም። እንግዲህ ዝናም እስከ ጥግ ድረስ እየተከተለው ይገኛል። ከመከተል አልፎ ያለበትን አካባቢ እንግዲህ እሱንና ሌላ ሰዎችን ጨምሮ እንግዲህ አካባቢውን ከቦ ለየትም ቀንም እየጠበቀው ይገኛል። በሱም እንግዲህ ሞገስ እንግዲህ ተለያይተው ሉላና ሞገስ እንዳያችሁት እየብቻ ነበር ያደሩት። እንግዲህ ሉላም ባዶ ቤት ውስጥ ተዘግታ ራበኝ፣ ወይኒ እያለች ትገኛለች። ሞገስ እንኳን እየተንቀሳቀሰም እየበላላ ነው። እሷ ግን ያለውን ነገር እንኳ ምግብ ቤ ቢላት አልበላም ብላ እንግዲህ እስካሁን ድረስ በራብ ላይ ነው ያለችው ማለት ነው። እንግዲህ የመጨረሻ ርቦኛል ስላለች የመጨረሻ ያለው ውሳኔ ሎላ ማን ነው ሞገስ እንግዲህ ለመጋፈጥ ሄዷል ማለት ነው። እንግዲህ ዳጣን ይዞ ሄዶ ነበረ። ዳጣ ደግሞ ማለት ነው ዳጣ ጎበዝናት እኮ ግን ሌሎች ሰዎች ጋር ምናምን ሶኬ ችግር የለባትም ግን ዝናን ማለት ነው ዝናን እንዴት እንደምትፈራው በመድኃኔ ዓለም በቃ ዝና ማለት አስር ሰው ነው እኮ ነው የምትለው ማለት ነው። ሌላ አስር ሰው ራሱ እንደዛ አትፈራም። መረሷ በጣም ነው የምትፈራው። በጣም እንግዲህ ቢሆንም እንግዲህ ሞገስም አለቀቃትም። ናያብረሽ ነው የምትሄጂው ብሎ ይዟት ሂዷል። ብሩክ እንግዲህ የት እንደሄደ ባናቅም ብሩክ እዚ ላይ አልመጣም። ለምን እንደሆነ የሄደበትም አልታወቀም። ስልኩም አይሰራም። እንግዲህ በጠዋት ከቤቱ እንደወጣ በዛው ነው የጠፋው ማለት ነው። ስልኩም ዝግ ነው። በነገራችን ላይ ዝና የሞገስ ቤት ማነው፣ ብሩክ ቤት አለመኖሩን ያውቃል። ብሩክ የለም አለ ማለት ነው። እንዴት አወቀም? በሚገርም ሁኔታ እሱ ነገር ራሱን ያሳስቡኛል። ለምን እሱ ራሱ ደግሞ ሌላ ሰው እንትን ብሎበት እንዳይሆን ወይም አሳግቶት እንዳይሆን የሚል ፍራቻ ላይ ማለት ነው። እንግዲህ ሞገስ ዲያጣ ጋ ያለውን ነገር ሂደው ሉላን ከቤት አውጥቶ እየሸሸ ባለበት ሁኔታ ላይ እንግዲህ ያ የሚጠብቀው ሰው በፊት ሉላ ማነው ዲያጣ እንግዲህ አግኝተው ነበረ። እንግዲህ ተወላክፋን በፊት ወድቃ እንግዲህ ተሸፋፍና ምን ሆነሽ ነው ሲላት አይቄ ሚስኑ አለች። እና መታወቂያ እንጫላት ተጠራጥሮ ማለት ነው መታወቂያ ለምን አንተ ፖሊስ ነህ እንዴ እንዴ መታወቂያ ትጠይቀኛለህ ከሆነም ደግሞ የሆነም ፖሊስ አለ እዚያ አካባቢ ልጥራው እንዲያው አላለችም ከዛ ሂጅ ሂጅ ሂጅ አላት ማለት ነው እንግዲህ የተወሰነ ጊዜ ለመግደል እሱን ይዘው የሆነ ምግብ ቤት ገብታ ነበር እንግዲህ እናቴ አንድ ምግብ አዝዛለት ስጋ ነው የምበለው አላ ደግሞ እንግዲህ ሂዶ አብሮ አብሮ ቁጭ ብሎ እንግዲህ አብራጇን ሰደድ እያረገች ነበር ዛሬ ማለት ነው

መጨነቅ ከባድ ነው እና እንግዲህ የጭንቀቷ ክፋት በዚህ ልክ ነው። ያንበድበዲያት ያወላ ክፋት ማለት ነው። እንግዲህ መጨረሻም ላይ ዲያጣና ሉላ ሰላም እየተባባሉ በነበረበት ሰዓት ላይ እንግዲህ ዲያጣ ሉላን እንዳቀፈቻት ፊትለፊቷ ያንን ልጅ አይተዋለይ ማለት ነው። እንግዲህ ሲያየት እሱ ራሱ በጣም ነው የደነገጠው። ቶሎ ብሎ እንግዲህ ስልኩን ነው ያወጣው። ምክንያቱም እሱ ለዝና ነው ቀጥታ መደወል ያለበት። እንግዲህ አሁን ለዝና ይደውላል። እንግዲህ እዚህ ጋር እናንተ ምን ታስባላችሁ? እኔ የኔን ግምቴ ልንገራችሁ ጋይስ፣ ያመልጣሉ ምክንያቱም ለምን እንደሚያወጡ ታውቃላችሁ። ከዛ ቶሎ ይሄዱና የሆነ መኪና ውስጥ ወይ ራይድ ይዙና ይሄዳሉ ማለት ነው። ይሄኛው ሰውዬ ቢከታተላቸውም ደፍሮ አይዛቸውም። የሆነ ብቻ ግን እየተከተላቸው ነው የሚሄደው ሶ ዝና እስከሚመጣ ድረስ እነሱ ደግሞ የሆነ ወይ በራይድ ወይ የሆነ ነገር ይዘው ላሽ ብለው ይሄዳሉ። ከዛም እንግዲህ እንደሚሳካላቸው አንጠራጠረም አንጠራጠርም ከዛ በመቀጠል ደግሞ ያው እንግዲህ ቡሩኩም በቅርብ እንደሚመጣላቸው ተስፋ ላይ ማለት ነው። ግን ሞገስና ሉላ ያመልጣሉ። ምክንያቱም ዝና አይዛቸውም። እዚህ ፓርት ላይ ዝና ከያዛቸው የምር በጣም ነው የሚደብረው አጋይስ እስኪ እናንተ ሀሳባችሁን አስቀምጡልኝ። እኔ ግን እንደዛ ነው የማስበው፣ ምክንያቱም መያዝ የለበትም። እዚህ ጋር ልጁ እየደወለ እያለ እነሱ እግሬ አውጪ ብለው ሁላቸውም ይሮጣሉ። ከዛ እነሱ እንግዲህ እንትን ውስጥ ራይድ ወይም ታክሲ ውስጥ ይይዙና ይሄዳሉ ማለት ነው። ዳጣም እንግዲህ በኋላ ቀስ ብላ ትመለሳለች። እነዚኞቹ እነሱ እንግዲህ ወደሚፈልጉት እንግዲህ ከአዲስ አበባ ውስጥ ይወጣሉ ማለት ነው። አለበለዚያ ግን እያኖራቸው አይደለም፣ ሊያኖራቸውም ስለማይችል እንግዲህ በዚህ መልኩ እንደሚያመልጡ አንጠራጠረም። ሌላው እንግዲህ ቅድስትና ምሳሌ እንግዲህ አሪፍ የእናት ልጅ ፍቅር እያጣጣሙ ይገኛሉ እንግዲህ እናቴ የማዬ ብለሽ ጥሪኝ ብላታለች። ቅድስትም እንግዲህ አረጋጣልኝ ማለት ነው እንግዲህ ለልጄ እናት፣ ለኔ ሚስት መሆን ትፈልጊያለሽ ብሎ ብሩክ ሲጠይቃት እንግዲህ አዎ እፈልጋለሁ፣ ግን እፈራለሁ ነበር ያለችው። አይ አትፍሪ ብላታል ማለት ነው። ሞገስ ማን ነው? ብሩክ። ስለዚህ ካሁን በኋላ ቅድስቴ የአቶ ብሩክ ባልተቤት ሆናለይ። እነዛም እንግዲህ ምሳሌን እማዬ ብለሽ ጥሪኝ፣ እስካሁን ድረስ ቅድስቴ ነበር የምትይኝ፣ ስለዚህ ካሁን በኋላ እማዬ ብለሽ ነው የምትጠሪኝ ብላታለች። እንግዲህ ምሳሌን በጣም ነው ደስ ያላት፣ በቃ በጣም ደስ ብሏታል ከሚባለው በላይ ማለት ነው። ሌላው ወይዘሮ ማህሌት እንግዲህ ባሏም እያገባ ነው። እዚህ ጋር ደግሞ ዝና የሞገስን ገለሽ የቤት ባለቤት አድርግሻለሁኝ እያላት ይገኛል። ተስርታ ስሩ ትሄዳለ ይዝናን እዚህ ጋር ባሏ እያገባ ነው። እንዲሁ የውሃ ላይ ኩበት ማለት እንግዲህ ማህሌት አይነት ሰው ነው አሁን። ስለዚህ ሞገስም ሉላን ይዞ ከዚህ ከከተማ ሊወጣ ነው። ብሩክም እንግዲህ ቅድስትን ያንን የምትፈራውን ነገር ሊያገባ ነው። እሷ ምን ላይ ቀረች? እንዲሁ ማለት ነው። ስለዚህ ዝና ደግሞ እርግጠኛ ነኝ አይነካት። እሷ አሁን አላማ ያረገችው ዝናን ይህን ያረጋለሁ የሚል ሀሳብ አላት፣ ግን ዝና ነኝ እንጃ ለእሷ እንትን የሚላት አይመስለኝም። ግን ዞሮ ዞሮ ተፍ ተፍ እያለች ትገኛለች። እውነት ይሳካላት ይሆን? አይመስለኝም። በእርግጠኝነት ላት እንግዲህ አይሳካላትም። እንግዲህ ውድ ቤተሰቦቻችን ላይክ ያደረጋችሁ አብራችሁን ስለቆያችሁ እናመሰግናለን። ላይክ የረሳችሁ ካላችሁ ላይክ በማድረግ ላስታውሳችሁ ብዬ ነው። እስከ መጨረሻ በማየት ሀሳብ፣ አስተያየታችሁን አስቀምጡልን። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላምታችን ይድረሳችሁ። ባይ ባይ።